ሁሉም ቢሸሸህ ሁሉም በሩም ቢዘጋብህ ሁሉም በሩም ቢዘጋብሽ ሁሉም ቢሸሹሽ ጀርባ ቢሰጡሽ ጀርባ ቢሰጡህ ክፍት የሆነ ግን የአላህ ብር አለ። ጭንቀታችንን ለሱ ምንገረው። ጭንቀትን የሚያስወግድ ቢሰጥ ቢሰጥ ማያልቅበት ሀብታም የሆነ ጌታ የዓለማቱ ጌታ የሰማይ ምድሩ ፈጣሪ ጌታ አላህ ብቻ ነው። ወንድሜ እጅህን አንሳ፣ እህቴ እጅሽን አንሺ። አላህ ሊቀበል ቃል ገብቷል።

አላህን ማይጠይቅ አላህን ማይጨቀጭቅ አላህ ይቆጣበታል። አላህ ሲነዘነስ ሲጨቀጨቅ የሚወድ ጌታ ነው። ስለዚህ በሮች በአጠቃላይ ቢዘጉ የእሱ በር አልተዘጋምና ሁላችንም እጃችን አንስተን ጌታችን፣ ወይ ጭንቀታችን አስወግድልን፣ ድረስልን፣ ከዚህ መከራዋን ተጠብቀን ብለን የምንፈልገውን ጉዳያችንን ለሱ እናቅርብ። አላህ ቃል ኪዳኑ የሚሞላ ጌታ ነው። የኔንም የናንተንም ችግራችንን ጭንቀታችንን